የጠፉት በጎች ተገኝተዋል፣ ወደ ቤታቸው ተመልሰዋል። እነዚህ ሁለት ልጆች ጠፍተው ነበረ በሀይሚ ፍቅር ተይዘው አሁን ደግሞ መጥተዋል። አረይኔ ሰላም ሰላም፣ ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። ላይክ ሼር አድርጓ፣ ሰብ አስተያየት ካለ በኮመንት አስቀምጡ። እውነት ለመናገር ያክል የሆነ የቡታጅራ ወንዶች ጠቅላላ ሐይሚን ይፈልገዋታል። አብዛኞቹ አብዛኞቹ አሁን እነዚህ የቡታጅራ ልጆች ናቸው። በባለፈው ጊዜ ሐይሚን አፈቀርን ምናምን እያሉ እንትን ሲሉ ነበር። ዛሬ ደግሞ ምናሉ ከዳኒ የተሻለ ዳይመንድ አልብሰን፣ ሞላ ሰውነትሽን ዳይመንድ አልብሰን ነው የምንወስድሽ የምናገባሽ እያሉ ነው ወግ ነው አሉ ሲዳሩ ለሶ ምን ምን እየጠጣችሁ ነው ግን እምትመጡ እምትመጡብን እኛ ጋር ምን እየቀማመሳችሁ ነው እምትመጡት? እንዲህ ለምን ሀይሚ ለቀቃ ታረጋትም? ለምን የራሳችሁን ህይወት አትኖሩ? ሀይሚ ሀይሚ ሀይሚ ሀይሚ ቲ ምን ሆናችሁ ነው እናንተ? በነገራችን ላይ ምን ሆናችሁ ነው? ሲቀጥል ደግሞ አንተ እንኳን ዳይመንድ ሸበጥ ጫማ የምገዛበት ብር የለም ለሀይሚ እንኳን ዳይመንድ ይቅርና ማለት ነው። ለምን የማታደርገውን ነገር ዝም ትተህ ቀባ ጣጥራለህ። ደግሞ እናንተ አሽቃባጭ ኮመንት ላይ እናንተ ከዳኒ ትሻላላችሁ አላሉም? እንዲህ ምን ምን ልዩነት አላቸው? አንድ አይነት ናቸው። ምንድን ነው የሚሻሉት? እናንተ ደግሞ ታሽቃብጣላችሁ እንዴ? በነገራችን ላይ ቁም ነገር እናውራና ለሀይሚ ከቡሩኬ የሚሻል ወንድ ማንም የለም። ብሩኬና ብሩኬን መርጠናል አለቀ። ብሩኬና ሀይሚ መስመር የሚይዙበትንና የሚስማሙበትን መንገድ ብንመርጥ ጥሩ ነው። አሁን ላይ ሀይሚ ትናንትና የልህ የልህ የተናገር ሹም ነገሮች አሉ። እነሱ ምንድን ነው እኔ ከዚህ በኋላ ገና ሌላም አስራለሁኝ ለምን አስርሽ እንደዛ፣ ለምን እንደዛ አይነቱ ነገር በመስቀሉ መስቀል ስለተቃበልሽ ከዳኒ ማለት የአንገት መስቀል አስሮልሽ ነበር። ብር መስቀል ያ ነገር ደግሞ ለብሩኬ ቅሬታ ፈጥሮበታል። እና ገና ከዝም በላይ አላስር እችላለሁኝ። አንተ ከኒህወት ውስጥ ወትሄል ደሞ የሚል ንግግር የል የል ተነጋግረሽ ተናግረሻል። እናቃለን። ከልብሽ አይደለም ብሩኬን ለማናደድ ያደረግሽው ነገር ነው። ግን አንድ ነገር ልንገርሽ ሀይሚዬ፣ አንዳንድ ጊዜ መስመር ሲሰስች የሆነ ነገር ገደል ስገቢ ዝም ማለት የለብኝም። እንደኔ ማለት ነው። እንደዛ አትበይ። ከወንድ ልጅ ጋራ እልህ መግባት የለብሽም። ገብቶሻል ሀይምዬ? አይኖ ቡራ አይናፋር ሆኖ ነው ፍቅሩን ያልገለጠልሽ እንጂ ፍቅር እንዳለበት አይኖቹ ላይ ይነበባሉ። በመታረቅም ትናንትና ላይ ፈልጓል፣ ያስታውቃል መታረቅ እንደፈለገ። ነገር ግን ደግሞ ብሩኬና ሀይሚ በዛን ሰዓት የሚታረቁ መስሏቸው የብሩኬ አፍቃሪዎች በጣም ሲናደዱ ነበረ። ምክንያቱም የሀይሚንና የቡራን መታረቅ አልፈለጉትም። በተስፋ እየጠበቁ ነው አንዷ የኔ ይሆናል አንዷ የኔ ይሆናል በማለት ማለት ነው። የሰው የሰው ነው። የራሳችንን ነው መፈለግ ያለብን። እና እባካችሁ ብሩኬ እና ሀይሚ የምትወዷቸው ከሆነ ሁለቱን የሚለያይ ነገር አታውሩ። እውነት ጥሩ አይደለም እ ይህን ነው ማለት እንፈልገው እና ሀይሚ አሁን በጣም እል ውስጥ ነው ያለሽው። በረድበይ አይኖ የተደረጉት ነገሮች እል ውስጥ ያስገቡሻል። እረዳሻለውኝ ብዙ ነገር ተሰድበሻል። በነሶሲ በነዳኒ ምክንያት ብዙ ነገር በቃ ያልሆንሽውን ሆንሽ ተብለሽ ተሰድበሻል። ፎቶሽ እዛ ጋ ተዘቅዝቋል። ነገር ግን ምን መሰለሽ አንዳንድ ጊዜ ደግሞ ባላየ ማለፍ አለብሽ። አሁን እነዚ ኮተቶች እየመጡ ሃይሜኒናት፣ ሃይሜኒናት ያም እየተነሳ ሃይሜኒናት፣ ሃይሜኒናት ለሃይሚ እኮ ጫማ ጠራግ የማይበቁ ወንዶች እኮ ናቸው እየመጡ ሃይሜኒናት እያሉ አፋቸውን የሚከፍቱት እና ቡራ ደግሞ ሀይሚ ጋር ቅሬታ የፈጠረባት ወይንም ሀይሚ የምትፈልገው ነገር ሀይሚ ደግሞ አሁን ሌሉ ውስጥ የከተታት አንድ ነገር አለ። የተረድሮት ነገር እሱ ምን መሰለክ፣ በዳኒ ፊት የኔ ናት እንድትለይ እንድትል ብለህ እንድትነግር ትፈልጋለች። የኔ ናት ብለህ እንድታኮራት ትፈልጋለች። ሀይሚ ያንን ነው የምትፈልገው። ውዶቼ ልባም ሴት የሆነ አሌለ ኩርት የሚያደርጋት ወንድን ነው የምትመርጠው፣ አሌለ በማንኛውም ቦታ የሚኮራባት የማይደራደርባት ምናምን በእሷ ቀልድ እንደማያውቅ የሚያሳያት ምናምን ነገር በቃ ሀይሚም ያንን ነው የምትፈልገው። ከብሩኬ ይህ አደለ የእኔ ናት ምናም ብሎ በጅንን እንዲል ምናምን ትፈልጋለች። ቡራ ደግሞ በቃ አይፈልግም መሰለኝ፣ አይናፋር ነው። የሆነ ነገር ይይዙና በቃ ይንዛጋ፣ ይጨቃጨቃሉ ሁለቱም። አንቺ እንደዛ አርጋሽ የአንቺ ስተት ነው የኔ ስተት ነው። እሺ እሺ ውዶቼ፣ ህይወት እንደዛ አይደለም የሚመራው። ፍቅር እንደዛ አይደለም፣ መደማመጥ ያስፈልጋል። እናንተ ጋር መደማመጥ ከጠፋ በጣም ብዙ ጊዜ ብዙ ጊዜ ዳኒ ሰይጣኖና ይቺ ወጥቀመስ ሶሲ ከመጡ ጊዜ የእናንተ ህይወት፣ ንግግራችሁ፣ አረማመዳችሁ፣ ሁሉ ነገራችሁ ተቀይሯል። ቡሩኬም ሀይሚ ሁሉ ነገራችሁ ተቀያይሯል ስለዚህ ወደ ቦታችሁ ብትመለሱ ጥሩ ነው በተለይ ሀይሚን ደግሞ አብዛኛው ሰው የሚፈልጋት ለጥቅም ብቻ ነው እውነቱን ስነግራችሁ ለገዛ ጥቅማቸው ብቻ ለመፈመስ ሰብስክራይብ ለማግኘት ላይክ ለማግኘት ብቻ ሀይሚን የሚፈልጓት ሀይሚን ከቡሩኬ ጋር እንድትሆን ቢፈልጉ ኖሮ ከልብ ቢወዷት ኖሮ በጣም ብዙ ወዳጆች አሉ ብዙ በዙሪያዋ ተው ተይ ብለው ያስታርቁ ነበረ ለጥቅም ስለሚፈልጓት እሷ ከብሩክ የቀጠለች አልቀጠለች የራሷ ጉዳይ፣ እኛ ስንፈልግ ሰብስክራይብ እናገኛታለን፣ ቪዲዮ አብረን እንሰራለን፣ ከዛ ውጭ የራሷ ጉዳይ ብለው የሚያስቡ አሉ። ጠላት ከሩቅ አይመጣም፣ ዙሪያውን ከበዋቸዋል። ሁለቱንም ማለት ነው። ሀይሚ ያለችበት ይሞቃል ምናምን፣ ሁሉም ለራሱ ጥቅም ነው። እንደዛ እያለ የሚያሽቀብተው ሀይሚ ጅግና ሴት ናት። በአፍ ብቻ ውስጣቸው ሌላ ይህንን አንቅሩና ከልባችሁ አውጡና ጣሉት። ሰው ሆኑ ከልባችሁ አታስመስሉ። ከልባችሁ ሰው ስትሆኑ የሰው ደስታ፣ የሰው ፍቅር የሆነ ያስደስታችኋል፣ የሰው አንድነት ያስደስታችኋል። አንቺም ታይ፣ አንተም ታው ብላችሁ ታስታርቃላችሁ። በጣም ብዙ ናችሁ በብሩኬና በሀይሚ ዙሪያ ያላችሁ፣ ነገር ግን የእነሱን ፍቅር አትፈልጉትም። ሀይሚም የራሷ ጉዳይ እኛ ስንፈልግ ለሰብስክራይብ እና ለላይክ እናገኛታለን። ከዛ ውጪ እሷ ፍቅረኛ አድኖራት አልኖራት፣ ደስተኛ ሆነች አልሆነች በህይወቷ እኛ ምን አገባን። እንደዛ ብላችሁ የምታስቡ ናችሁ ያላችሁት የተሰገስጋችሁት ዙሪያውን ማለት ነው። እንደዛ ብላችሁ ባታስቡ ታስታርቋት ነበረ ሀይሚን እና ለማንኛውም ልብ ይዙ።